ሰላም እንዴት ናችሁ? ውዴ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ክፍል ሶስት የአማርኛ ቃላት ይሆናል ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ሳብስክራይብ እያደረጋችሁ ለጓደኞቻችሁ ሸር ማድረግ እንዳትረሱ ማለት ነው። ምክንያቱም ወሳኝ የሆነ የአማርኛ ቃላት ስለሆነ ከፊደላት ጀምሬ ፊደላቶቹን አስቆጥራለሁ፣ ቃላት መሰርታለሁ፣ አረፍተ ነገር ምንባቦችን እዚህ ጋር እያዘጋጀው ለቃለው ማለት ነው። ስለዚህ ከእናንተ የሚጠብቀው ሳብስክራይብ እያደረጋችሁ ለጓደኞቻችሁ ሸር ካደረጋችሁ ሁላችሁም ይደርሳችኋል ማለት ነው። በሌላ መልኩ ደግሞ ኦንላይን ትምህርት መማር የምትፈልጉ እኔ ጋር በቀን አንዳንድ ሰዓት በተመቻቸው ሰዓት አብዛኛው ተማሪዎች ይማራሉ። በስደት ዓለም ያሉት ዱባይ፣ ኳታር፣ ሳውዲ፣ ጆርዳን ብዙ ተማሪዎች አሉ። ስለዚህ ምንድነው የምታደርጉት? በሚመቻችሁ ሰዓት እያመቻቻችሁ መማር የምትፈልጉ ጠዋት፣ ቀን ለይ ማታ ላይ በሚመቻችሁ ሰዓት እያመቻቻችሁ መማር ትችላላችሁ። ስለዚህ ለመማር ስልክ ቁጥር እዚህ ጋር አስቀምጥላችኋለሁ በቴሌግራም ኢሞ፣ ዋትሳፕ በተመቻቸው በዋትሳፕ በኢሞ በቴሌግራም ትምህርቱ በኢሞ ነው የሚሰጠው። ስለዚህ እየደወላችሁ ሀይበሉኝ ትጀምራላችሁ ማለት ነው ሁለት ሀምሳ አንድ አርባ ሁለት በሚለው ስልክ ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። አንድ አንድ ሰዓት ትማራላችሁ። ስለዚህ በዚህ ስልክ ቁጥር ደውሉልኝ። አሁን ቀጥታ ወደ ቪዲዮ ነው የሚሄደው። ቪዲዮውን አንድ በአንድ እያሰመርኩ አነብላችኋለሁ። ልክ ፊደላቶቹን እያነበውክ እያገጣጠምኩ ነው ቃላቱን መሰረትላችሁ እስከ መጨረሻው አራችሁን ቆዩ። ከተማ ከተማ ገጠር ገጠር መሬት መሬት አፈር አፈር ቦታ ቦታ። እሺ እንየው ይሄንን ከተማ ከተማ ገጠር ገጠር መሬት መሬት አ ፈር አፈር ቦታ ቦታ ይሆናል ማለት ነው። ቀጣዩን በቀይ እስክሪብቶ ቶሎ አስምርላችሁ። ደወል ደ-ወ-ል ድመት ድ-መ-ት ጀበና ጀ-በ-ና ጃኬት ጃ-ኬ-ት ዱቄ ት ዱቄት። እሽ እንየው። ደወል ደወል ድመት ድመት ጀበና ጀበና ጃኬት ጃኬት ዱቄት ዱቄት። እሺ ሶስተኛ ጋር ስገባ ግመል ግመል፣ ጎማ ጎማ፣ ጥርስ ጥርስ፣ ጤና ጤና፣ ጨረቃ ጨረቃ ይላል ማለት ነው። አንድ በአንድ ስናየው ይህንን ግመ ል ግመል ጎማ ጎማ ጥርስ ጥርስ ጤና ጤና ጨረቃ ጨረቃ ይላል ማለት ነው። ወደ አራተኛው ስንሄድ ጫማ ጫማ ፀጉር ፀጉር ጸሎት ጸሎት ፍቅር ፍቅር ፓስታ ፓስታ ይላል ማለት ነው። ይሄንንም አንድ ባንድ ስናየው ጫማ ጫማ ፀጉር ፀጉር ጸሎት ጸሎት ፍቅር ፍቅር ፓስታ ፓስታ ይላል ማለት ነው። እሺ ወደ ቀጣዩ ስንሄድ ወ ር

ዱባይ ዱባይ አልጋ አልጋ ቻው ቻው የሚል አዘጋጅቼላችኋለሁ ማለት ነው። እናንተ በደንብ አድርጋችሁ እየደጋገማችሁ እዩት። አሁን አንድ ባንድ እየቆጠርኩ እያሰመርኩ ነው ያነበብኩላችሁ። የመጨረሻ ግን በፍጥነት አነብላችኋለሁ። እናንተ ጋር የሚጠበቀው ምንድን ነው? የትኛው ፊደል ከየትኛው ፊደል ጋር አንድ ላይ ሲጣመር ትክክለኛ ትርጉም ያለው ቃላት ይሰጠናል የሚለውን ነው። በደንብ አድርጋችሁ የምታዩት ማንም ሰው ከእናት ሆድ አልተማረውም። ከመጀመሪያው ከሀ ጀምሮ ያው መስዋዕት ድካም ሊጠይቅ ይችላል። እናንተ በትዕግስት በደንብ እንትም እያላችሁ ቪዲዮ በደንብ እየደጋገማችሁ እየደጋገማችሁ ካዩ ይገባችኋል። ኦንላይን ለመማርም ክፍት ነው። እዚህ ጋር መማር ትችላላችሁ። ሰዓት አይገድባችሁም። ከጠዋት እስከማታ ድረስ በፈለጋችሁ ሰዓት እያመቻቻችሁ መማር ስለምችሉ ማለት ነው። ስለዚህ ሁላችሁም ወደኋላ ሳትሉ አይገባኝም አልችልም ሳትሉ በቃ አማራለሁ እችላለሁ፣ ይገባኛል በሚል መንፈስ ተነሳስታችሁ ቢያንስ እንድትጽፉ እንድታነቡ መሆን ትችላላችሁ ማለት ነው። አሁን በፍጥነት ላንብ ብላችሁ እናልጨርስ ከተማ፣ ገጠር፣ መሬት፣ አፈር፣ ቦታ፣ ሁለተኛ፣ ደወል፣ ድመት፣ ጀበና ጃኬት፣ ዱቄት፣ ሶስት፣ ግመል፣ ጎማ፣ ጥርስ፣ ጤና፣ ጨረቃ፣ አራተኛ፣ ጫማ፣ ፀጉር፣ ጸሎት፣ ፍቅር፣ ፓስታ የመጨረሻው ወርቅ፣ ስልክ ዱባይ አልጋ ቻው ይላል ማለት ነው። በደንብ አድርጋችሁ የደጋገማችሁ እዩት። በሌላ ሰዓት ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬው ይበቃኛል። አመሰግናለሁ። ቻው፣ መልካም ጊዜ፣ መልካም ቀን